ዛሬ ቡራ ከመናደዱ የተነሳ አንላቀቅም እያለ እየዛተ ይገኛል። እውነት ለመናገር የዛሬው ከበድ ያለ ነው። በመጀመሪያ ግን ከብዙ መናፈቅ በኋላ በሰላም ስለመጡ ደስ ብሎኛል። እርግጠኛ ነኝ ሁላችሁም ልክ እንደኔ ናፍቀዋችኋል። ሲቀጥል የዛሬው እንኳን አይደለም ለመወዳት ሀይሚ ቀርቶ ለጠላቴ እንኳን እንዲደርስበት አልመኝም። እንግዲህ ትናንትና አልመጡም፣ እንደምታውቁት የቀሩበትን ምክንያት ደግሞ ሀይሚ አንድ ባንድ አስረድታለች። እሱም ደግሞ ፋሲል አፍኖ እቤት ወስዶ የነበር ስልኬንም ቀምቶ የነበረ እያለች ለቡራም ለእኛም ተናግራለች በመጀመሪያ እንደምታውቁት ቤተሰቦቼ ማለት ነው ሲለያዩ አንድ ቀን ነበር ሁለት ቪዲዮ የሰሩት ሀይሚጋም የተለቀቀውን ቡራም ጋር የተለቀቀውን እና ከዛ በኋላ አዲስ ቪዲዮ አልተሰራም እንደምታውቁት ማለት ነው እና በዛን ሰዓት ፋሲል ዘተው እንደዚሁም ደግሞ ቡራ ደግሞ ቤት ድረስ አስገባሽ አለው ከዛ በኋላ ነው ወደ ቤት የሚሄደው ብሎ ሀይሚን ይዟት ሄዶ ነበር። እና ዛሬ ቡራ ገጭ ጓ እያለ ነበር እንግዲህ ሀይሚን እኔ ካስገባሁሽ በኋላ ለምን ከቤት ወጣሽ እያለ። ይሄ ደግሞ አግባብ አይደለም። አንድ ሰው የሆነ ሰው ፈርቶ ቤት ውስጥ ታፍኖ መቀመጥ የለበትም በሀገሩ ላይ በነጻነት መንቀሳቀስ አለበት። እንኳን አይደለም በሀገሩ ላይ በሰው ሀገር እንኳን እንደፈለግን እየወጣን እየተንቀሳቀስን ንጹሕ አየር እየወሰድን በቃ ከምታስቡት በላይ ከሀገራችን በላይ ብን ማገነን አይሆንብኝም ና ሀይምዬም በሀገሯ ላይ እንደፈለገች መውጣት መግባት መብቷ ነው። መውጣት የለብሽም ተብሎ መከልከል የለባትም በመጀመሪያ ደረጃ ሲቀጥል፣ ደግሞ እንደዚህ መታገትም መታፈንም ቀላል አይደለም። እውነት ለመናገር አንድ ሰው ከታገተና ከታፈነ መጥቶ ሶሻል ሚዲያ ላይ ሳይሆን የሚናገረው ቤተሰቦች ፖሊስ ጣቢያ ነው የሚሄደው። ምክንያቱም መብቷ ነው እየተጋፋ ያለው እዚህ ጋር ዝቷል። ኦኬ ግን ምንም አያመጣም ብላ በተቀመጠችበት ቦታ ላይ ወይንም እሱ ከሄዳ እስከምትመጣ እሷን አግቶ ቤቱ ወስዶ አንድ ቀን ሙሉ ስልኳን ቀምቶ እቤቱ አሳድሮ እንደገና ወደ ቤቷ እንድትመለስ ማድረግ ይሄ ወንጀል ነው። በመጀመሪያ ደረጃ ካወቃችሁት ማለት ነው። እና የሆነ ሰው ከታገተ ፖሊስ ጣቢያ ነው እንጂ ሶሻል ሚዲያ ላይ ወይም ዩቱብ ላይ ምን ይሰራል ቤተሰብ? የምር ነው የምላችሁ። አንዳንድ ጊዜ እውነት ይሄ በጣም ከባድ ነው። እንኳን ለምወዳቸው ለጨረቃዎቹ፣ ለጠላት ራሱ እንዲደርስበት አልፈልግም። መታገት ቀላል አይደለም። በነገራችን ላይ ሞራል የሚባል ነገር አለ፣ ስሜት የሚባል ነገር አለ። እና ቀላል አደለም ለማለት ያክል ነው። እንግዲህ ሀይምዬ ስልኬንም ቀምቶኝ ነበረ ፋሲል ቤቱ ወስዶኝ አንድ ቀን ሙሉ አስሎ አሳድሮ ከዛ በኋላ ነው የለቀቀኝ ብላ ነው ለቡራ የተናገረችው እና በመሀል ምንም አልተደዋወልንም ስልኬን ስለወሰደብኝ ቡራ ይጽፋል ነገር ግን እኔ ሜሴጁን ስላላየሁት ቡራም ቅር ሊለው ይችላል እናንተም ደግሞ ተመሳሳይ እኔ ያደረኩት ነገር ያሳፍራል በቃ ለመናገር ራሱ ያሳፍራል እናንተም አፍራችሁብኝ ሊሆን ይችላል እያለች ነበረ ሀይምዬ የምን ነካሽ ማንም ባንቺ አያፍርም ሲጀመር ማለት ነው ሲቀጥል ደግሞ ይሄ ስራ የሚሰራሽ እንደሆነ ሁላችንም እናውቃለን። እኔ በጥብጠሽ ራሱ ብትገጪኝ ማለት ነው። በግድ ልታሳምኝን እየሞከርሽ ነው። እኔ በጥብጠሽ ብትገጪኝ ራሱ አላምንም። ምክንያቱም ደግሞ ስለማቅሽ ከመጀመሪያ ጀምሮ ማለት ነው ሀይሚ ማናት፣ ምንድናት የሚለው በደንብ ስለማቅ ከምታስቡት በላይ እና ቡራና ሀይሚ ደግሞ እንኳን አለም ሳይጻጻፉ እንኳን አለም ሳይደዋወሉ አንድ ቀን እንኳን ማደር ቀርቶ ለደቂቃ ራሱ የሚቆዩ አይመስለኝም። አይታችሁ ከሆነ ቡራ በጣም ተናዶ እኔ እኮ ስለምወድሽ ነው እንደዝም መሆንልሽ ምናምን ሁላ እያለት ነበር እና ሌላው መታገት ቀላል አይደለም። ዝም ብሎ አይደለም ቤተሰብ አንዳንድ ሰዎች ዝም ብላችሁ የምትጨነቁ ሰዎች አላችሁ። እዚህ ጋር ስራ እየሰሩ ነው፣ ግን ደግሞ ስራው በአግባብ ይሁን ማለት ሶሻል ሚዲያ ላይ አንዳንድ ነገሮችን ስንሰራ ምን ነገር አለመሰላችሁ ለሌላ ሰው አይዲያ እየሰጠ ነው። ሲቀጥል ደግሞ ሀይመዬ በስንት ወንድ ነው የምትታገቹ በስንት ወንድ ነው ደግሞ የሚያስፈራሉሽ ና? ከዚህ በፊት የሆነ ልጅ ነበር፣ ካስታወሳቸው ሀይሜን የሚያስፈራራ ቡራ ዱባ እየሄደ ጊዜ ማለት ነው። ለሃይሜ ብዙ ነገር ዛቻ የሚያደርስ አሁን ደግሞ ፋሲል ከየት የመጣ ነው ማለት፣ ምን አይነት ድፍረት ቢኖረው፣ ምን አይነት ደፋር ቢሆን ነው ሃይሜን ለዛውም፣ ሶሻል ሚዲያ ላይ የምትታወቅ ማለት በጣም ተጽዕኖ የምትፈጥር ልጅ ናት። ሶሻል ሚዲያ ላይ ስትታወቁ፣ በነገራችን ላይ እንደ ኖርማል ሰው አይደላችሁም። በጣም ብዙ ሰው ይረባረብላችኋል፣ ብዙ ነገር ታገኛላችሁ፣ ብዙ ጥቅም አለው፣ ተጽዕኖ አለው። ስለዚህ ሶሻል ሚዲያ ላይ የምትታወቅ ልጅ አግቶ አፍኖ ቤት ወስዶ አንድ ቀን ሙሉ አሳድሮ ሲቀጥል ሲያሳድርሽ ኖርማል ዝም ብሎ ነው ያሳድርሽ? ሀይ ሚታይ ግን አንዳንድ ጊዜ ማለት ነው እኛና የምር የሚደነግጡ ሰዎች አሉ። ለምን ሀገራችን ላይ ይህ አሁን መታገት መታፈን የሚባለው ነገር ኖርማል ስለሆነ፣ ግን አዲስ አበባ ላይ አይደለም። ቤተሰብ አዲስ አበባ ላይም ሊኖር ይችላል። ግን በእንደዚህ ደረጃ አይደለም። እና ማንነቱን አሳውቁ በቪዲዮ ላይ መጥቶ ተናግሮ ሀይሚ እንደዚህ አድርጎ ምለቅ ይመስላችኋል? ሀይሚ ዝም የምትል ይመስላችኋል? ቡራ ዝም የሚል ይመስላችኋል? ማለት ያሳስሩታል። እውነት ቢሆን ኖረው ማለት ነው። እዚጋ ስራ ነው እየሰሩ ያሉት። እስካሁን አራት ቪዲዮ ተሰርቷል። ሀይሚ ጋ ሁለት እንዲያውም ዛሬ ትናንት ነበር። እንዲያውም ትነግረዋለች ወይንም ደግሞ በቃ ይናገራሉ ብዬ ስጠብቅ የነበረው ግን ነገሩ ዙሩ ከሮ እስከ መታገት ድረስ ደርሷል። ቤተሰቦች እየምሬ ነው እምላችሁ እና ና ይሄ ደግሞ ከባድ ነው። ቡራ ደግሞ ጓግጭ እያለ ነው፣ በቃ ዋ እያለ እየዛተ ነው። ዛሬም ደግሞ እንዳያችሁት ማለት ነው ሀይምዬን በጣም የተቆጣት በነገራችን ላይ ቡራ። እንዴ እንደዚህ እኳ አይደለም የተቆጣበት መንገድ ምንድን ነው? ለምን ከቤት ወጣሽ እንደዛ አይባልም። ሰው በሀገሩ ላይ እንደፈለገ መውጣት መግባት ይችላል። እንደው ሪል ቢሆን እንኳን እያል እየተናገርክ ያለሁት አንድ ሰው ከዛ ጠባችሁ የሆነ ነገር ካረጋችሁ፣ ፖሊስ ጣቢያ ነው ማመልከት ያለባችሁ። ማለት ብዙ ጊዜ የሀገራችን ሕግ ቶሎ ይለቀቃል፣ እንደዚህ ይሆናል ምናምን የሚባል ነገር አለ። ኦፍኮርስ አለ። ግን ደግሞ አንዳንዴ ሁሉም ሰው አንድ አይደለም፣ ሁሉም ሕግ አንድ አይደለም ስላችሁ፣ ሁሉም ፖሊስ አንድ አይደለም። አንዳንድ ምርጦች አሉ፣ ግን አንዳንድ እንደዚህ የሚያደርጉ ሰዎች ናቸው የነሱን ምርጥነት የነሱን ጀግንነት ወይንም ለስራቸው ታማኝነታቸው እንዳይታይ ጎልቶ እንዳይታይ አድርጎ የከለለባቸው። ና ግዴታና ግዴታ ፖሊስ ጣቢያ ነው ሄዳችሁ የምታመለክቱት። በቃ ከእናንተ የተሻለ ወይንም እናንተ አቅማችሁ ካልቻለ ሕግ ነው ሊፈታው የሚችለው። ና ፋሲልም ይሄን ነገር አያደረግም። ሲቀጥል ጓደኞቹ ናቸው፣ እነ ጆሲ ጓደኞቹ ናቸው፣ እነ ሰላም ምናምን፣ በአጠቃላይ ና እነ ኗር። ምን አይነት ድፍረት ቢኖረው ነው ታዲያ የጓደኞቹን ጓደኛ አመቶ፣ ለዛውም ደግሞ አግቶ አንድ ቀን ሙሉ አሳድሮ? እረ የማይመስል ነገር ነው። ቤተሰብ ና ይሄንም የምነግራችሁ ለምትጨነቁ ሰዎች ነው ሜቢ ስራው ከዚህም በላይ ሊቀጥል ይችላል፣ ስላችሁ፣ ሊገፋ ይችላል። እዚህ ጋር ፕራንክ ቢሆን ቤተሰቦቼ ምንድ ነው? ፕራንክ አይደለም ሲጀምር እኛንም ፕራንክ ተደረጊዎቹ። ኦር ደግሞ ስራ ነው፣ በቃ ስራ እየሰሩ ነው። ራሱ ፕራንክ እየተደረገ አይደለም። እውነቴን ስነግራችሁ ማለት ነው። ለምን ካላችሁ፣ ከሚያረጉት፣ ከሚናገሩት እያንዳንዱን ነገር መውሰድ መቻል አለባችሁ። ይህን የምነግራችሁ ደግሞ አንዳንድ ሰዎች በጣም ኦቨር ስለምትጨነቁ ምንድነው ከአቅማችሁ በላይ ሲሆን ለእናንተ ጤና ራሱ ጥሩ አይደለም። አሚሮችን ከአቅማችን በላይ ሲጨናነቅ ሌላ ኬስ ውስጥ ነው የሚገባውና ያ ደግሞ ለጤንነታችሁ ልክ አይደለም። እነሱ ስራ ነው እየሰሩ ያሉ ስራቸውን ይቀጥሉበትኝና ሜይ ቢ ትናንትና የሚያልመጡበት አንዳንድ የሚያደረጉት ወይንም ሁለቱ ካልተገናኙ እንደማይሰሩ ታውቃላችሁ። ከትናንት ወዲያ ኦር ደግሞ ብቻ ሀይሚ ተናግራ ነበረ። ምን እንዳለች ሰምታችኋል? ና ፋሲል ስላልተመቸው ነው ያልሰራ ነው ብላለች። ስለዚህ አንዱ ካልተመቸው አንዱ ብቻው ምንም ነገር ሊሰራ አይችልም። ቤተሰብ እና መታገትና ማገት፣ ይሄ ከባድ ኬዝ ነው በህግ ደረጃ የሚያስቀጣ እንደዚሁም ደግሞ ለሰውም ልጅ ጥሩ ያልሆነ ነገር ስለሆነ ብዙዎቻችሁ እንዳትጨነቁ ነው እኔ መልእክት ማደርሰው ሀይሚዬ፣ እኔ ቅመም እኔ ግን ያበቃል ወይ ሁለት ወይ ሶስት ተሰርቶ የሚቆም ነበር የመሰለኝ። አሁን ምናልባትም ገና የሚሰራ ይኖራል። ስምንት ሀይሚ ገራት ቡራ ጋር አራት ስምንት ኦር ከዛ በላይም ሊሄድ ስለሚችል እንግዲህ ያው ትግስቱን ይስጣችሁ፣ ትግስቱን ይስጠን። እኛም ከማየት ወደኋላ አንልም። እኔ እኮ መጀመሪያም ሀይምዬ ስቶሪ ምናምን ሳታረግ ስትቀን ግራ ገብቶ የነበረ። ቡራስ ስቶሪ አድርጓል ግን ሀይምዬ ዩቱብ ላይ ምናምን ምንም ነገር የማይለቁ ቀን ምን ያረጋሉ? ቲክቶክ ላይ ወይ ስቶሪ ላይ ያረጋሉ፣ ወይ ኢንስተግራም ላይ ስቶሪ ያረጋሉ፣ ወይ ቪዲዮ ቲክቶክ ላይ ይለቀቃል። ከሶስት አንዱ ያደርጋሉ። እና በዚህ ነበረ እነሱ ዩቱብ ላይ እንደማይመጡ የማውቀው እና ግን ዛሬ ጭር አለ። በቃ በወጣ በገባ ባያቸው ምንም ነገር የለም። እና ለካ ሀይምዬ ታገትሁ ብላለት መጣ። አይ ሀይሚ ቅመሟ እኔ ቁ በግድማኑ የምትይ ነገር እኮ ነው እና በቃ እንዴት ነው ያሳፍራል። አፍራችሁብኛል ነገሩ ምናምን ብላ ከዛ እውነት ነው በቃ እኔ ቀለበቱን አድርጌያለሁ ብላ የምታሳምነንስ ነገር እኔ አላምንም በቃ በጥብጠሽ ብግሽኝ እራሱ አላምንም። እንዴ ታዲያ ምን ይጠበ ስለማቅሽ እኮ ነው እንደዚህ ምለው ባላቅሽማ እፍከው ይሆናል ብዬ አስብ ነበር እና ባባይ